ጤና ይስጥልን። ይህ ሓሪ ዲጂታል ነው። ደደሳዊ ዳሰሳን ይዘን ቀርበናል። የሶማሌላንድ አገር መሆንን እጅጉን የሚሹት ነገር ግን ይህ እንዲሳካ ከሶማሊያ ጋር መልካም ግንኙነት የመፍጠር አስፈላጊነትን ሲናገሩ ተደምጧል። በምርጫ ቅስቀሳቸው ወቅት የአሁኑ የሶማሌላንድ ፕሬዝዳንት አብዲረህማን መሐመድ አብዱላሂ የወቅቱ ፕሬዝዳንት ሙሴ ቢሂ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር የተፈራረሙትን የእውቅና መንገዳቸውን በእጅጉን ሊያቀልላቸው ይችላል ተብሎ የነበረው የባህር በር ስምምነትንም ህዝቡ ያልተወያየበት ነው በማለት አጣጥለውታል። በጊዜ ዜው ምርጫ አሸንፈው ፕሬዚዳንት ከሆኑ በኋላም በውጭ ጉዳይ ሚኒስትራቸው አማካኝነት ጉዳዩን ገና እንዳልተመለከቱት መናገራቸውም ይታወሳል። ኢትዮጵያ ይህኑ ስምምነት ተከትሎ ከሶማሊያ ጋር ገብታበት የነበረውን ፍጥጫ ካረገበው የአንካራ ስምምነት በኋላ የአዲስ አበባና የሃርጌሳ ውል እጣ ፈንታ ምን ሊሆን እንደሚችል በግልጽ የታወቀ ነገር የለም። በቅርቡ ጉዳዩን አስመልክቶ በሕዝብ ተወካዮች ምክር ቤት ጥያቄ የቀረበላቸው የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ የመንግስት አይኖች ባህር በር ላይ መሆናቸውና ሂደቱ ጠመዝማዛ ቢሆንም መዳረሻው ያው የባህር በር እንደሆነ ተናግረዋል። የሶማሌላንዱ ፕሬዝዳንት አብድረህማን መሐመድ አብዱላሂ ሮ አገር የሚሏት ሶማሌላንድ እውቅና ታገኝ ዘንድ አጥብቀው እንደሚሹ ይነገርላቸዋል። ይህን ለማሳካት ያግዘኛል ያሉትን ዲፕሎማሲያዊ ጉዞ መጀመራቸውም በስፋት በመወራት ላይ ነው የዚህ አካል የሆነ የስራ ጉብኝት በኢትዮጵያ ለማካሄድ ቀጠሮ መያዛቸውም ተሰምቷል። የዛሬ የሓሪ ዳሰሳ ትኩረት አድርገነዋል። እንድታደምጡን የአክብሮት ግብዣችን ነው። በኢትዮጵያና ሶማሌላንድ መካከል የነበረው ያልተጠበቀ ግንኙነት መቀዝቀዝ የጀመረው ብዙም ሳይቆይ ነበር። በተለይም አዲስ ፕሬዝዳንት ስልጣን መያዛቸው ተከትሎ በሁለቱ መካከል ተደርሶ የነበረው ስምምነት ተፈጻሚ እንዳይሆንም ለመዘግየቱ ብዙዎች በምክንያትነት ያነሱታል። ምንም እንኳን ኢትዮጵያ የአገርነት እውቅና ባትሰጣትም ሶማሌላንድ ኤምባሲዋን የምትገነባበት ቦታ አዲስ አበባ ውስጥ እንደተቀበለች እናስታውሳለን። ይሁን እንጂ ኢሮ ብዙም ቁብ የሰጡት አይመስሉም ነበር እንደሚባለው ከሆነ አሁን ላይ መሳሳታቸውን ሳይረዱ አልቀሩም። ከኢትዮጵያ ጋር የሚኖራቸው ግንኙነት እውቅናቸውን እንደሚያፋጥንላቸው ተገንዝበዋል። የዓለም አቀፉ ማህበረሰብ በአገርነት እንዲቀበለን ከሶማሊያ ጋር ሰላማዊ ግንኙነት እንዲኖር ይፈልጋል ሲሉ የነበረውንም ለጊዜውም ቢሆን ችላ ብለውታል። በእርግጥ የአርጌሳው መንግስት የአገርነት ፍላጎቱን እስካልገደበ ድረስ ከሞቃዲሾ መንግስት ጋር ሰላማዊ ግንኙነት ይኖረዋል ተብሎ አይታሰብም። ከሳምንታት በፊት ከኢትዮጵያ ጋር ተቀዛቅዞ የነበረው ወይም የተቀዛቀዘ ይመስል የነበረው ግንኙነት እንዲያንሰራራ ፍላጎት መኖሩን ፍንጭ የሰጠ እርምጃ ታይቶ ነበር። ይኸውም የሁለቱ ወገኖች የንግድ ግንኙነት ማሻሻል ልን ያለመ ውይይት በአዲስ አበባ መካሄዱ ነው። በጊዜው የሶማሌላንድ ንግድና ቱሪዝም ሚኒስትር አብዲረህማን ሐሰን ኑር ከንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ጋር በዚሁ ጉዳይ ላይ ተነጋግረዋል። ሚኒስትሩ ለይፋዊ የሥራ ጉብኝት አዲስ አበባ በመጡበት ወቅት የምጣኔ ሀብት ግንኙነታቸውን ማጠንከር የሁለትዮሽ የንግድ ግንኙነትን ማሳደግና ታሪካዊ ግንኙነታቸውን ወደ ተሻለ ደረጃ ማሸጋገርን መሰረት ያደረገ ውይይት ማካሄዳቸው ነው የተነገረው። ከዚህ በተጨማሪ የጋራ ድንበር ተሻጋሪ ንግድ ለማካሄድ ያግዛል የተባለውና በቅርቡ እንደሚፈረም የሚጠበቀው ስምምነት ላይም መነጋገራቸው ተጠቅሷል። ታዲያ በዚህ መልኩ የተጀመረው መቀራረብ ይበልጥ እየጠነከረ ስለመሆኑ የሚወጡ መረጃዎች ያመለክታሉ። ከቀናት በፊት በሶማሌላንድ የሚገኙት የኢትዮጵያ አምባሳደር ተሾመ ሹንዴ በፕሬዝዳንቱ ቤተ መንግስት በመገኘት ከፕሬዝዳንት ኢሮ ጋር መነጋገራቸው ለዚህ እንደማሳያ ቀርቧል። ለጉዳዩ ቅርበት ያላቸው የዲፕሎማቲክ ምንጮች ለመገናኛ ብዙሃን እንደተናገሩት ውይይቱ የአዲስ አበባና የሀርጌሳ ግንኙነት ማጠንከር በሚቻልባቸው አማራጮች ላይ ያተኮረ ነበር። የራስ ገዟ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲራህማን ዳሂራዳን በውይይቱ መሳተፋቸው የታወቀ ሲሆን የሁለትዮሽ ግንኙነትን ለማሻሻል በጋራ ድንበር አካባቢ የዜጎች ዝውውር እንዲኖርና አዎንታዊ የሆኑ ንግግሮችን በማዳበር ጠንካራ የጋራ ተጠቃሚነት ላይ መሰረት ያደረገ ግንኙነት እንዲኖር መነጋገራቸው ነው። ከሶማሊላንድ የወጡ መረጃዎች የሚያመለክቱት የዚህ ውይይትና መቀራረብ መዳረሻው የት ሊሆን እንደሚችል ባይታወቅም ሶማሊያ በበጎ ትመለከተዋለች ተብሎ አይታመንም። ይሁን እንጂ ኢትዮጵያን ብትሆን ያዋጣኛል የምትለውን ዲፕሎማሲያዊ ግንኙነት ለማካሄድ የሶማሊያም ሆነ የማንም ቡራኬ እንደማያስፈልጋት እየታመነ ነው። የሀገራት ዲፕሎማሲያዊ ግንኙነት መሰረትና ዋልታው ብሔራዊ ጥቅም እንደሆነ ይታወቃል። አሁን ደግሞ ኢትዮጵያ ብሔራዊ ጥቅሜን የማስጠብቅባቸው ናቸው ካለቻቸው መካከል የባህር በር ጉዳይ በቀዳሚነት የሚነሳ ሆኗል። በሰላማዊ መንገድ እስከሆነ ድረስ ከማንም ጋር ተስማምታ የባህር በር ማግኘት አስፈላጊነት ላይም አልደራደርም ብሏል መንግስት። በአራት ወራት ጊዜ ውስጥ ይጠናቀቃል ተብሎ የነበረው የኢትዮጵያና የሶማሊያ ስምምነት የደረሰበት ደረጃ አለመታወቁ የሶማሌላንድና የኢትዮጵያ ስምምነት ከጠረጴዛው ሊነሳ ይሆን ወይ የሚለው ግምት እንዲጨምር አድርጓል። ሆርን ኦብዘርቨር ከትናንት በስቲያ ይዞት በወጣው ሀተታ ቀኑ ባይታወቅም ኢሮ ወደ አዲስ አበባ ያቀናሉ ብሏል። በቀናት ውስጥ ወደ አዲስ አበባ እንደሚመጡ የተነገረላቸው የሀርጌሳው ሰው በአወዛጋቢነቱ የሚነሳውና ብዙ ዲፕሎማሲያዊ ውጥረቶችን ባስከተለው የባህር በር ስምምነት ዙሪያ እንደሚነጋገሩ ዘግቧል። ከሀርጌሳ ፕሬዝዳንታዊ ጽህፈት ቤት አገኘሁት ብሎ እንደዘገበው ይህ የመረጃ ምንጭ ፕሬዝዳንቱ በጉዳዩ ላይ ከጠቅላይ ሚኒስትር አብይ ጋር ፊት ለፊት መነጋገር ይፈልጋሉ። የፕሬዝዳንቱን የቅርብ ሰው ጠቅሶ እንደጻፈው ኢሮ የሶማሌላንድን ሙሉ ዓለም አቀፍ እውቅናን ይሻሉ። ፍላጎታቸው በዓለም ፊት ከአገራት ተርታ መሰለፍ ነው። ይህን እውን ለማድረግ ከምርጫ በፊት ህዝቡ አልመከረበትም ሲሉት የነበረውን ውል ተግባራዊ በማድረግ የእውቅና ምላሽ ይጠብቃሉም ተብሏል። ነገር ግን ወደ ተግባራዊ እንቅስቃሴ ከመግባታቸው በፊት እርግጠኛ መሆን እንደሚፈልጉም ተነግሯል። ግልጽ የሆነ አቋምን ይሻሉ የተባለው ይሮ ከኢትዮጵያ ባለሥልጣናት ጋር የመተማመኛ ንግግር ይፈልጋሉ። የጉብኝታቸውም ዓላማ በእንጥልጥል ላይ የቀረውን ስምምነት ዳግም ለመቀስቀስ ነው የሚለው ወሬ ከግምትም በላይ ሆኗል። ፕሬዚዳንቱ ወደ ኢትዮጵያ ከመምጣታቸው በፊት ከዲፕሎማቶች ጋር በተለያዩ ጊዜዎች ተነጋግረዋል። በቅርቡ በሐርጌሳ የኢትዮጵያ አምባሳደር ጋር በቢሮአቸው ከመነጋገራቸው አስቀድሞ ባለፈው ወር በጅቡቲ ጉብኝት ባደረጉ ጊዜ በአገሪቱ ምክትል የኢትዮጵያ አምባሳደርና ሌሎች ዲፕሎማቶች ጋር ተነጋግረው ነበር። በንግግራቸው ቀጠናዊ ደህንነትን፣ በቀይ ባህር የባህር በር ተጠቃሚነትን፣ የንግድ ግንኙነትና ኢንቨስትመንትን የተመለከቱ ጉዳዮች ማንሳታቸው ተጠቅሷል። የሆነ ሆኖ በእጃዙር ሲያደርጉት የነበረው ንግግር ከጠቅላይ ሚኒስትሩ ጋር በመነጋገር ለመቋጨት ወደ አዲስ አበባ የማቅናት እቅድ ይዘዋል። በቀናት ውስጥም እንደሚመጡ መረጃዎች ያመለክታሉ። የፖለቲካ ተንታኞች ከዚህ ጋር አያይዘው ለኢትዮጵያ በጎም ሆነ አሉታዊ ጎኖች ያላቸው ፖለቲካዊ ጉዳዮችን ይዞ የሚመጣ ነው ብለዋል። ከሃርጌሳ ጋር የተደረሰውን ስምምነት ተግባራዊ ማድረግ የባህር በር ፍላጎቷን በፍጥነት ማግኘት የሚያስችላት መሆኑ በበጎነት ያነሱታል። ነገር ግን በተለይም የሶማሊያ የግዛት አንድነት እንዲከበር ማረጋገጫ የሚሰጠውን የአንካራው ስምምነት የሚጥስ በመሆኑ ከሶማሊያ ጋርም ሆነ ከሌሎች አገራት ጋር ዳግም ወደ ሌላ ውጥረት ሊያመራ የሚችል በመሆኑ በዲፕሎማሲው መስክ ችግር ሊፈጥር የሚችል መሆኑን በማንሳት ነገሩ ፖለቲካዊ አጣብቅኝ ውስጥ የሚከት መሆኑን ይናገራሉ። ይሁን እንጂ የሶማሌላንድ ገፍቶ መምጣት ምን ደረጃ ላይ እንደደረሰ የማይታወቀው የአንካራው ስምምነት ተግባራዊነት እንዲፈጥን፣ የማይሳካም ከሆነ መቋጫ እንዲያገኝ የሚያስችል እድል እንዳለውም ይገመታል። ኢሮ የአገርነት እውቅናን ለማግኘት የባህር በር እንካችሁ ለማለት ተዘጋጅተዋል ተብሏል። ፈረሱም ሜዳውም እንደሚባለው ኢትዮጵያም ይበጀኛል የምትለውን ለመምረጥ እድሉ እየቀረባት ነው። የሶማሌላንዱ ፕሬዝዳንት ሰንደቃቸው ከተመድ አባል አገራት እኩል እንዲውለበለብ ለበለብ አጥብቀው ይሻሉ። ይህን እቅዳቸውን ለማሳካት ከጎረቤቶቻቸው ጋር የሚኖራቸው ወዳጅነት ወሳኝነትን አምነውበታል። ባለፈው ወር በጅቡቲ እንዲሁም ከቀናት በፊት በኬንያ የሥራ ጉብኝት አካሂደዋል። በህዳር ወር ፕሬዝዳንት ከሆኑ በኋላ ባካሄዱት የመጀመሪያ ጉብኝታቸው ከፕሬዝዳንት ዊልያም ሩቶ፣ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ እና የኬንያ ፓርላማ አፈ ጉባኤ ሞሰስ ዌታንጉላን ጨምሮ ከቁልፍ የኬንያ መሪዎች ጋር ተገናኝተው ተነጋግረዋል ነው የተባለው። በኬንያ የነበራቸው የአንድ ሳምንት ቆይታ በሁለቱ አገሮች መካከል ያለውን ግንኙነት ያጠነከረና ለዓለም አቀፍ እውቅና የምናደርገው ጉዞ ጠንካራ መድረክ በመሆኑ በምስራቅ አፍሪካ የሶማሌላንድን የውጭ ግንኙነት ለማስፋት ትልቅ እርምጃ ነው በማለት የሶማሌላንድ ፕሬዝዳንታዊ ጉዳዮች ሚኒስትር ሀዳር ሁሴን አብዲ በሆርን ዲፕሎማት በወጡት ጽሑፍ አብራርተዋል። የሀርጌሳና የናይሮቢን የቆየ ግንኙነትን ያነሱት ሚኒስትሩ ከ1900ዎቹ ጀምሮ የጋራ ጥቅሞች ያላቸውና አብረው ይገበያዩ የነበረ ከመሆኑን ባለፈ ከእንግሊዝ አገዛዝ ነፃ ለመውጣት በሚደረገው ጥረት አብረው ይሰሩ እንደነበር ጠቅሰዋል። ከዚያ ባለፈ ግን ሶማሌላንድ ኬንያን በአሸባሪነትና በባህር ወንበዴነት በተመሰቃቀለው የአፍሪካ ቀንድ ውስጥ ደህንነትን ጨምሮ በበርካታ ግንባሮች ላይ ወሳኝ አጋር አድርጋ ትመለከታታለች ብለዋል። ምንም እንኳን ሶማሌላንድ በአፍሪካ ቀንድ ደህንነት ውስጥ ያላት ሚና ቢኖርም አገሪቱ ዓለም አቀፍ እውቅና የላትም። ይህም ለመንግሥቷና ለዜጎቿ ጥረቶች ድጋፍ ማግኘት አስቸጋሪ ያደርጓልም ብለዋል። ይህ እንደተጠበቀ ሆኖ ሶማሌላንድ በተረጋጋ አስተዳደሯና ለይፋዊ መንግስታዊነት ባላት ምኞት የአፍሪካ ቀንድ ውስጥ የራሷን ቦታ እየፈጠረች እንደሆነም ተናግረዋል። አንዲት ሀገር እንደመሆኗ መጠን ሶማሌላንድ የውጭ ፖሊሲዋንና ዓለም አቀፍ ትብብሯን ለማራመድ አማራጭ መንገዶችን መፈለግ እንዳለባትም ጠቅሰዋል። ለዚህ ነው ፕሬዚዳንት አብዱላሂ ወደ ኬንያ ያደረጉት ጉብኝት የኬንያ በምስራቅ አፍሪካ ክልልና በአጉሪቱ ያላትን ተጽዕኖ ግምት ውስጥ በማስገባት የሶማሌላንድን የውጭ ፖሊሲና ዓለም አቀፍ እውቅናን የማግኘት ጥረት እንደገና ለመቅረጽ በጣም አስፈላጊ ምዕራፍ የሆነው በማለት ከቀጠናው ሀገራት ጋር ወዳጅነት በማጠናከር ዓላማቸውን ለማሳካት የሚያግዛቸው መሆኑን መሆኑን የገለጹት። ከኬንያ ጋር ተመሳሳይ የፖለቲካ፣ የኢኮኖሚ ወይም የጸጥታ ግቦች ካላቸው ሀገሮች ጋር በመተባበር ሶማሌላንድ ዲፕሎማሲያዊ ሽፋኗን ማሳደግና የጋራ የድርድር ኃይልን ለጥቅሟ ማዋል ትችላለች ያሉ ሲሆን ስልታዊ በሆነ መንገድ ግንኙነቶቿን በማጎልበት ሶማሌላንድ የቀጠናው ተጽዕኖዋንና መረጋጋቷን ማሳደግ ትችላለችም ብለዋል። በኬንያ የተካሄደው ጉብኝት የእውቅና መንገድ ጉዞዋን የማሳጠር አዎንታዊ አስተዋጽኦ ያለው ነው ተብሏል። ከዚህም ባለፈ ለራስ ገዟ አስተዳደር አካባቢያዊ የምጣኔ ሀብት ንግድና ኢንቨስትመንት ግንኙነቷን በጉልህ የሚያሳድገው መሆኑም እምነት ተጥሎበታል። ይህን ሂደት ያጠናክራል የተባለ ጉብኝት በቀናት ውስጥ በኢትዮጵያ እንደሚያካሂዱ የሚጠበቁት ቲሮ የባህር በርን እንደ መደራደሪያ ይዘው ብቅ ብለዋል። እቅዳቸው ይሳካል ወይስ አይሳካም የሚለው በአንካራው ስምምነት የመፈጸም ፍጥነት ላይ የተመሰረተ ነው። አድማጮቻችን፣ የዛሬው የሓሪ ዕለታዊ ዳስሳ በዚሁ አበቃ። ስላዳመጣችሁን እናመሰግናለን።